ቆንጆና ተመራጭ ቦታ ነው። የዩሮፒያን ዩኒየንን ጨምሮ ብዙ ኤምባሲዎች የሚገኙበት ቦታ ነው። በዚህ ህንፃ ላይ 38 ቤቶች ናቸው ያሉት፣ ከዚህ ውስጥ ሁለቱ ፔንት ሃውስ ናቸው። ስለዚህ ለዚህ ሁሉ ነዋሪ የሚበቃው የመኪና ማቆሚያ ቦታ እንዲሁም ለኤሌክትሪክ መኪና ደግሞ ቻርጂንግ ስቴሽኖች እንገጥማለን። ከባለ አንድ እስከ ባለ ሶስት መኝታ አማራጮችን እንገነባለን ማለት ነው። በፍሎር ላይ አራት ቤቶች ብቻ ነው የሚኖሩን ወይም በአንድ ወለል ላይ አራት አባወራ ነው የሚኖረን። አሁን ላይ በማስታወቂያ ዋጋ ነው እየሸጥን የምንገኘው። ቅድሚ 15 ፐርሰንቱን ብቻ ከፍለው መግዛት ይችላሉ እንዲሁም 50 ፐርሰንትና ከዛ በላይ ለሚከፍሉ ደንበኞቻችን ተጨማሪ ቅናሽም አዘጋጅተናል ፋይፍ ስታር ሆቴሎች ኢንተርናሽናል ትምህርት ቤቶች የሃይማኖት ተቋማት መንገዱም ኢዝሊ ወደ ኤርፖርት ና ወደ አትላስ ለመሄድ ምቹ የሆኑ ቁምሳጥን ኪችን ካቢኔት ሙሉ የባዝሩም እቃዎች ሴራሚክ ሁሉም ነገር ተጠናቆ ከእነሱ የሚጠበቀው እቃቸውን ይዘው ብቻ መግባት ነው ሰላም ተመልካቾቻችን፣ እንደምናላችሁ። በዛሬ ዝግጅታችን ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ አዲስ ሳይት ማውጣቱን ሰምተን እጃችሁ ከምን ለማለት በቢሮቸው ተገኝተናል። እንግዲህ ወደ ውስጥ ገብተን ይህንን ያወጡት ሳይት የካሬ መጠኑ ምን ይመስላል፣ የቤት አማራጮቹን፣ እንዲሁም ደግሞ የአከፋፈል ሂደቱን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩን በአምላክ አበራ፣ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። በቅድሚያ እንኳን ደስ አላችሁ እያልኩ እንግዲህ ዴማሆ ፕሪል ስቴት አዲስ ሳይት መውጣታችሁን ሰምተን እጃችሁ ከምን ለማለት ነው ብቅ ያለው። በቅድሚያ ግን ስምሽንና የስራ ልሻሽን አስተዋወቂና ስለ ዛሬው ጉዳያችን እንመለስበታለን። እሺ እንኳን ደህና መጣችሁ። እኔ ሰናይ ትባላለሁ፣ የዴማ ሆፕ ሪል ስቴት ሲኒየር የሽያጭ አማካሪ ነኝ። ዛሬ እንግዲህ ዜጋ በዝናችሁ አዲስ ብራንች ቢሮ መክፈታችንን እና እንዲሁም ደግሞ አዲስ ሳይትም ላውንች ማድረጋችንን በማስመልከት ነው። እንግዲ ያለውን ነገር ደግሞ ሞር ማውራት እንችላለን። በጣም ጥሩ። እንግዲህ ከዚህ በፊት ለተመልካቾች ስለ ዴማ ሆፕ ሪል ስቴት አድርሰናቸው ነበረ። ዛሬ ላይ ግን አዳዲስ ተመልካቾች ካሉ ወይንም ደግሞ ዴማ ሆፕን የማያውቁ ካሉ ዴማ ሆፕ ማን ነው፣ ከዚህ በፊት ምን አይነት ስራዎችን ሲሰራ የነበረ ድርጅት ነው? አሁንስ ምን ላይ ይገኛል የሚለውን ጠቅለል ያለ መረጃ ስ ስለ ሪል ስቴታቸው ስጪ። መልካም እንግዲህ ዴማሆፕ ሪል ስቴት ላለፉት ሀያ አመታት የኢምፖርት ኤክስፖርት ትሬዲንግ ላይ ነበር ሲሰራ የነበረው። ከሁለት አመት በፊት ነው ወደ ሪል ስቴት ስራ የተቀላቀል ነው። ታዲያ ወደዚህ ሪል ስቴት ስራ ስንገባ መጀመሪያ ሙሉ በሙሉ አንድ ሲንግል አፓርትመንት ገንብተን ጨርሰን ነው ወደ ገበያ የገባ ነው። አሁን እዛ ላይ ሙሉ በሙሉ ሽያጭ አጠናቀን ነዋሪዎች ኦልሞስ ገብተው እየኖሩበት ይገኛል ሲግናል ወደ ድንበሯ ሆስፒታል አካባቢ የሚገኘው ሳይታችን፣ እንዲሁም ከ11 ወር በፊት 24 ከብሉ ስካይ ሆቴል አጠገብ አዲስ የጀመርነው ሳይት ነበር። እሱንም የተናጠል ካርታውን ጨርሰን ከሁለት ወር በኋላ ደንበኞቻችን ለማስረከብ ኦልሞስት የፊኒሽንግ ስራ እየሰራን ነው የምንገኘው። በተጨማሪም የድናሞል አካባቢ ወይም ከቦሌ መድኃኒዓለም ሃይስኩል ፊት ለፊት የሚገኘው ሳይታችን በሰባት ወር ጊዜ ውስጥ ጂ ፕላስ 24 የሆነ ስትራክቸር ጨርሰን አሁን የፊኒሽንግ ስራ እየሰራን እንገኛለን። አራተኛው ሳይታችን ሾላ አካባቢ የጀመረን ሲሆን እንግዲህ ሁሉ የሆነው በሁለት ዓመት ጊዜ ውስጥ ነው። በሁለት ዓመት ጊዜ ውስጥ አራት ሳይቶችን ጀምረን ሶስቱን ሳይቶች የተናጠል ካርታ አዘጋጅተናል አሁን ደግሞ በአምስተኛው ሳይታችን የተገናኘ ነው ማለት ነው በጣም ጥሩ እንግዲህ ያው እንዳነሳነው አስቀድመን አዲስ ሳይት ማውጣታችሁን ሰምተን ብቅ ብለናል አዲሱ ሳይት ምን ይመስላል ሎኬሽኑ የት ይገኛል የሚለውን እና ስላሉት አጠቃላይ ነገሮች ደግሞ ከአንቺ አንደበት ለተመልካች እናጋራ የአዲሱ ሳይታችን የሚገኘው ቦሌ አትላስ ከማዶ ሆቴል ጀርባ ነው እንግዲህ ዛ ሳይት ላይ እንደምታውቂው ሎኬሽኑ በጣም ቆንጆና ተመራጭ ቦታ ነው። የዩሮፒያን ዩኒየንን ጨምሮ ብዙ ኤምባሲዎች የሚገኙበት ቦታ ነው። ስለዚህ ዲፕሎማቶች ይመርጡታል እሱን አካባቢ እዛ አካባቢ ላይ እንግዲህ ጂ ፕላስ 16 ነው እየገነባን ያለ ነው። አንድ ቤዝመንት ይኖረዋል። ስለዚህ ቤዝመንቱን ጨምሮ እስከ ሶስተኛ ፎቅ ድረስ የመኪና ማቆሚያ ቦታ ነው ያደረግነው። እንዲሁም በተጨማሪ አራተኛ ፎቅ ላይ ጂም እና ስፓ እንዲሁም ደግሞ ለ ነዋሪዎቻችን የተለያዩ ፕሮግራሞች የሚያዘጋጅባቸውን አዳራሽ አለን። በተጨማሪም ሩፍቶፕ ላይም አውትዶር ላይ ማዘጋጀት ለሚፈልጉ ቴራስም እናዘጋጅላቸዋለን። ስለዚህ ከአምስተኛ ጀምሮ እስከ አስራ ስድስተኛ ፎቅ ድረስ ከባለ አንድ እስከ ባለ ሶስት መኝት አማራጮችን ገነባለን ማለት ነው። በፍሎር ላይ አራት ቤቶች ብቻ ነው የሚኖሩን ወይም በአንድ ወለል ላይ አራት አባወራ ነው የሚኖረን። ስለዚህ እነዚህን የቤት አማራጮች ሙሉ በሙሉ አጠናቀን ወይም በፉል ፊኒሽድ አማራጭ ነው ገንብተን የምናስረክበው በጣም ጥሩ። አሁን ላይ አዲስ ያወጣችሁት ቦሌ አትላስ አካባቢ የሚገኘው ሳይታችሁ ላይ የካሬ መጠናቸው ምን ይመስላል የቤት አማራጮች የሚለውን ደግሞ ሰፋ አድርጋሽ ብታብራሪልኝ ደስ ይለኛል። ቅድም እንዳልኩሽ በወለል ላይ አራት አባውራ ብቻ ነው ያለን። ያ ማለት አንድ ባለ አንድ መኝታ በ85 ካሬ፣ ባለ ሁለት መኝታ 119 ካሬ፣ ባለ ሶስት መኝታ ደግሞ 172 ካሬ እና 181 ካሬ አማራጮች አሉ። በጣም ጥሩ እንግዲህ ዴማ ሆፕ እንዳልሽም በአጭር ጊዜ ውስጥ አምስት ሳይቶችን ለተጠቃሚዎች ወይም ደግሞ ለደንበኞች እያቀረበ የሚገኝ ሪል ስቴት እንደሆነ ቀደም ብለሽ አንስተሽልኛል። ምናልባት ከአንዱ ሳይት አንዱ ሳይት ላይ የምጨምሩት ነገር ይኖራል ብዬ አስባለሁ እና አሁን አዲስ ያመጣችሁት ሳይት ላይ ምን አይነት ነገሮችን አዳድርጋችኋል እሱን ብናነሳስ እሺ በጣም ጥሩ እንግዲህ፣ ከዚህ በፊት ደማ ሪል ስቴት የሚታወቀው ያው ፕራይም የሆኑ ቦታዎችን ወይም ደግሞ አስፋልት ዳር ላይ ያሉ ቦታዎችን ነበረ የምንይዘው። በተጨማሪም ሚክስድ ዩዝ የሆኑ አፓርትመንቶችን ነበር የምንገነባው። ያ ማለት የንግድ ሱቆችም ያሏቸውና መኖሪያ አፓርትመንቶችም ያሉበትን ነበረ። ይሄኛውን ለየት የሚያደርገው እንግዲህ የንግድ ሱቆችን የማያካትት ሙሉ በሙሉ የመኖሪያ ብቻ ህንፃ መሆኑ ነው እንግዲህ ብዙ የቤት አልሚዎች ላይ የትረስት ቲሹ እንዲሁም ደግሞ የማስረከቢያ ጊዜ ጥያቄ ይነሳል። እና ምናልባት ዴማ ሆፕ ላይ እንደዚ አይነት ጥያቄዎች ይነሱ ይሁን። ያው እንግዲህ ቅድምም እንደነገርኩሽ ለምሳሌ 24 ያለውን ሳይታችንን ብናነሳ የሁለት ዓመት ፕሮጀክት ነበር ያዝ ነው። ግን ከዛ ቀደም ብለን አሁን በ11 ወራት ጊዜ ውስጥ ነው ልናስረከብ የቻልነው። ነው ሙሉ በሙሉ ህንፃዎቻችንን የሚገነቡልን የቻይና ኮንትራክተሮች ናቸው። ስለዚህ ካሰብነው በላይ ነው በፍጥነት እየሰሩልን የሚገኙት፣ እና ደንበኞቻችን ምንም አይነት በጊዜ ያለመረከብ ስጋት ሊኖራቸው አይገባም። አዲሱ ሳይታችሁ ላይ ምን አይነት ፋሲሊቲዎችን አንድ ላይ ያጠቃላችሁ ይዛችሁ ለመምጣት ነው ያሰባችሁት? ያም ማለት ደግሞ የመኖሪያ ቤቶቹን ስትገነቡ ምን ምን ነገሮችን ታካትቱበታላችሁ? በውጭ በውጭስ ደግሞ ሰዎች ምን አይነት ፋሲሊቲዎችን በአጠቃላይ ማግኘት ይችላሉ የሚለውን ደግሞ ሰፋ አድርገሽ ብታብራሪልን። እሺ እንግዲህ በዚህ ህንፃ ላይ 38 ቤቶች ናቸው ያሉት። ከዚህ ውስጥ ሁለቱ ፔንትሃውስ ናቸው። ስለዚህ ለዚህ ሁሉ ነዋሪ የሚበቃ ወይም ከበቂ በላይ የሆነ የመኪና ማቆሚያ ቦታ እንዲሁም ለኤሌክትሪክ መኪና ደግሞ ቻርጂንግ ስቴሽኖችን እንገጥማለን። የከርሰ ምድር ውሃና ስታንድ ባይ ጄኔሬተር አለን። እንዲሁም ደግሞ የልጆች መጫወቻና ለተለያዩ ፕሮግራም የሚሆኑ አዳራሽና ቴራስንም ማቀርበንላቸዋል ማለት ነው። በተጨማሪም ሁለት ሊፍቶችን የምንገጥም ይሆናል እንዲሁም አካባቢ ላይ ወዳሉት ፋሲሊቲዎች ስንመጣ ደግሞ ፋይቭ ስታር ሆቴሎች፣ ኢንተርናሽናል ትምህርት ቤቶች፣ የሃይማኖት ተቋማት እንዲሁም ሆስፒታል በቅርብ ርቀት ላይ ይገኛሉ። መንገዱም ኢዝሊ ወደ ኤርፖርት እና ወደ አትላስ ለመሄድ ምቹ የሆኑ ከኤርፖርትም ቅርብ ርቀት ላይ የሚገኝ ሎኬሽን ነው ማለት ነው። በጣም ጥሩ። አሁን ላይ ያወጣችሁት አዲሱ ሳይት ላይ የዋጋ ተመኖት ቶለታል ወይ፣ ቅድመ ክፍያ ውስጥ ምን ይመስላል የሚለውን ማንሳት ከቻልን። አሁን ላይ በማስታወቂያ ዋጋ ነው እየሸጥን የምንገኘው። ቅድሚያ 15 ፐርሰንቱን ብቻ ከፍለው መግዛት ይችላሉ። እንዲሁም 50 ፐርሰንትና ከዛ በላይ ለሚከፍሉ ደንበኞቻችን ተጨማሪ ቅናሽም አዘጋጅተናል። ስለዚህ ቀሪውን ክፍያ የሚከፍሉት የሚሆነው በሁለት ዓመት ጊዜ ውስጥ ያለምንም ወለድ ፕሮግረስ ቤዝድ በሆነ መልኩ መክፈል ይችላሉ። በጣም ጥሩ። ምናልባት ግን የኮንስትራክሽን እቃዎች መጨመር ወይንም ደግሞ ሌሎች ጭማሪዎች ቢያሳዩ የምትገነቡት ወይንም ደግሞ የምትሸጡት የቤት አማራጮች ላይ ጭማሪ ታደርጋላችሁ ወይ? ውላችሁስ ምን ይላል የሚለውን ደግሞ ለተመልካች ግልጽ ብናደርግ ውላችን ላይ የሚሆነው እንግዲህ ሙሉ በሙሉ በኢትዮጵያ ብር ነው እና ምንም አይነት የዶላር ወይም እንዳልሹ የጥሬ እቃ ጭማሪ ቢከሰት እኛ ጋር ምንም አይነት ጭማሪ አይኖርም። ዛሬ በሚገዙበት ዋጋ ነው ከፍለው የሚጨርሱት የሚሆነው እስከ መጨረሻው ድረስ። ስለዚህ የዋጋ ግሽፈት ወይም ደግሞ የዶላር ምንም ተጽዕኖ አያሳድርብንም ማለት ነው። አሁን ላይ ያወጣችሁትን አዲሱን ሳይታችሁን በምን ያህል ጊዜ ውስጥ ለማጠናቀቅ ነው እቅድ የያዛችሁት? እንግዲህ ቅድም እንዳልኩሽ ሙሉ በሙሉ በፉል ፊኒሽድ አማራጭ ነው እነዚህን ህንፃዎች የምናስረከበው ያ ማለት ቁምሳጥን ኪችን ካቢኔት ሙሉ የባዝሩም እቃዎች ሴራሚክ ሁሉም ነገር ተጠናቆ ከነሱ የሚጠበቀው እቃቸውን ይዘው ብቻ መግባት ነው ታዲያ ይህንንም ለማድረግ ያቀድ ነው በሁለት አመት ጊዜ ውስጥ ብቻ ነው በጣም ጥሩ እንግዲህ ስለ አዲሱ ሳይታችሁ ይሄን ያህል ካልን ከአዲሱ ሳይታችሁ በተጨማሪ አሁን ላይ ሽያጭ የምትገኙበት ሌላ ሳይት ይኖራል አሁን ላይ በሌሎች ሳይቶቻችን ላይ የተወሰኑ የንግድ ሱቆችን ከካሬ ጀምሮ በቦሌ 24 በሾላ ገበያ፣ እንዲሁም ደግሞ አሁን የምንገኝበት ቦሌ ኤድራሞል ላይ እየሸጥ እንገኛለን። እንዲሁም ጥቂት መኖሪያ ቤቶች ከባለ አንድ እስከ ባለ አራት መኘት አማራጮችን አሉን ማለት ነው። በጣም ጥሩ። እንግዲህ ገበያ ውስጥ ካሉት የሪል ስቴት ካምፓኒዎች ዴማ ሆፕን ለየት የሚያደረገው ነገር ካለ ማንሳት ብንችል። ዴማሆፕ ሪል ስቴትን እንግዲህ ከሌላው ካሉት ገበያው ላይ ካሉት ሪል ስቴቶች ሶስት ነገሮች ይለዩታል። የመጀመሪያው የምንመርጣቸው ቦታዎች ናቸው። ከተማው ላይ ፕራይም የሚባሉ ጥሩ ጥሩ ሎኬሽኖችን ነው የምንመርጠው። በሁለተኛ ደረጃ የምናገኘው የግንባታችን ፍጥነትና ጥራት ነው። ቅድም እንዳልኩሽ ያው የቻይና ኮንትራክተሮችም ከመስራታቸው አንጻር በሚያስገርም ፍጥነት ነው እየሰራን የምንገኘው። ሶስተኛው ደግሞ ቅንጡ የሆኑ መኖሪያ ቤቶችን በተመጣጣኝ ዋጋ ይዘን መቅረባችን ነው። እነዚህ ሶስት ነገሮች እንግዲህ ለየት ያደርጉናል። በጣም ጥሩ። እነዚህን የቤት አማራጮች ሰዎች ቢፈልጉ እናንተን በምን አይነት መልኩ ነው ማግኘት የሚችሉት? እዚህ ሀገር ውስጥ ያሉ ሊሆኑ ይችላሉ ውጭ ሀገራትም ያሉ በምን አይነት መልኩ ነው ቤቶችን መግዛት የሚችሉት? ቤቶቹን ለመግዛት ወይም ደግሞ ተጨማሪ መረጃ ለማግኘት እዚህ ታች ላይ በምታዩት ቁጥር ቀጥታ በመደወል ወይም በሶሻል ሚዲያ በዋትሳፕ እና በቴሌግራም ላይ ልታገኙን ትችላላችሁ። በጣም ጥሩ። ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ግን ማከል የምትፈልጊው ነገር ካለ እድሉ ልስጥሽ። መታችሁ ስለጎበኛችሁን በጣም እናመሰግናለን። ለእናንተም ለተመልካቾቻችሁ ቅንጦት ይገባቸዋል እያልን አሁን ላይ የማስታወቂያ ዋጋ ይዘን ስለመጣን መተው እንዲጎበኙን በአክብሮት እንጠይቃለን። በጣም ጥሩ እንግዲህ የነበረን ቆይታ በጣም ቆንጆ ነበረ። ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በሌሎች ሳይቶች እንደምንገናኝ ተስፋ አድርጋለሁ። ክብራትና ክብራን ተመልካቾቻችን፣ በዛሬው ዝግጅታችን ዴማሆ ሪል ስቴት አዲስ ያወጣውን ሳይት ምን እንደሚመስል ወደ እናንተ ልናደርሳችሁ በቢሮዋቸው ተገኝተን ያሉትን የቤት አማራጮች የካሬ መጠናቸውንና ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና ኢንቨስት ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አርገ እናመሰግናለን። ሰናይ ጊዜው ንላችሁ